ወይ ጉድ ጉድ ነው፣ እንኳን ዘንድሮ ወይ ጉድ። እና እኮ አሁን ምን የምንለው ነገር የለም። የነሱ በቃ አብሬሽ ተመችቶኛል ብሎ የሚያደርገው ነገር ነው አለ። ይሄ ሥራ ይሁን ምን ይሁን አናውቅም። ምንድን ነው ያለው ሁሉም ማንም በዚህ ምድር ላይ ሲኖር ምናምን እንጃ። የራሳችን ተመልከቶ ምናምን ምናምን አለ። እንግዲህ ይሄ አሁን የምለው ነገር ማለት ነው፣ አብሬሽዬ ማለት ነው። ለአንቺ ተመችቶ ከሆነ እውነትም፣ ከሩታ ጋር ተላይታችሁ ከሆነ ግን ማለየቱ በጣም ከባድ ነው። እንዴት ነው ይሄ በአንዴ ማለየቱ የሚባል ነገር እንደወሰናችሁ፣ አላቅም። እንዴት ነው ፎርማ ተወሰናችሁ በኋላ፣ ከዚህ በኋላ እኔ እና ያንተ ነገር እዚህ ጋር ይበቃል ብላችሁ እየተገናኛችሁ ነው። እንደምትታረቁ እርግጠኛ ነኝ። ነገር ግን እሺ፣ ነገ ሸርሜላ ሸካንቴኛኔ ሩታ ካንተ ጋ ታርቃ ሩት አሁን ካስ አንተ ጋር እቺን እቺን ልጅ ይያየሽ በፍጹም አትታረቀም ብዬ አስባለሁ እና ምንም ማድረግ አይቻልም እንዴ ምንም ማድረግ ይቻላል እንግዲህ አንድ ሰው የተመቸ ህይወት ነው መኖር የሚፈልገው አይደል እና አልፈልገም ብላ ቲኬት ማለት ነው ወላ እንዴ ነው የሚባለው ያው የ ፍርድ ቤት ወረቀት አመጣች፣ ፈር ማለች ፈረማት ሰጣት፣ አለቀ። ስለዚህ አብሬሽ አሁን ላይ ያው አሁን ሮታ እኮ የተናደደችን ማለት ነው እኮ አሁን ላይ የምር እኮ ነው። አሁን በጣም ነው የምትናደደው። በጣም ማለት ነው አሁን በጣም ማለት ነው ለምን መጣሽ አትችልም ምን ያደርግሽ ነው አትችል ነው እንደዚህ ብለህ መናገር አትችልም ምክንያቱም ያው አንድና አንዴ እንትን ወረቀት ሰጥቷታል አልፈሶ ጋስዋ ማለት ነውና አይሮታ በጣም ቾኮል ሽ እግዚአብሔር እና አሁን ም እንደሚታረቁ እርግጠኛ ነኝ የምር እንደዚህ ነገር በጣም ይደብራሉ ማለት ነው ምላችሁት አሁን እኔ ወይ እግዚአብሔር እንዳያደርግ እንጂ እንደዚህ ነገር እንዳይሆን ብቻ ሄሚየን በጣም ወዳታለሁ ብሩክ እንደዚህ አሁን ተጋብቶም ቢሆን እግዚአብሔር ብሎ እንደዚህ ቢያደርግ እኔ አሁን ሄሚነት አሁን ያ ለምሳሌ ሰው ልጅን የምንደግፈው ማለት ነው፣ በሆነ ምክንያት ነው። ዝም ብለን ማለት አንደግፍም ምናምን እና እንጃ ሁኔታ እንዳለው ሴት ልጅን ማደገፍ ወይ ለሴት ልጅ ማውራት አለብን ምናምን ብዬ አስባለሁ። እና ለማንኛውም ብቻ ላቅ ምን ምን ይደብራል። እውነቴን ነው። በቃ አንዱ ነው። የምር ታረቁና ነው እውነት። ልጄም አላችሁ፣ ልጅ አለ አብሬሽ እሺ። አንድም ቀን ስለ ልጅ አታውቅም። ምንድን ሆኖ እኔ እኮ ይሄን ነገር ልታስረዱን ትችላላችሁ። ግን የምር እኮ ነው ልጅ ይደብራል ይምርፎ ነው፣ ይደብራል። እና ታረቁ እንደው እንደው ታረቁ። እሱ መሰለ ታሪቃቸው አንዱ ነው አሁን። ሄርሜላም ያ እሺ፣ ነገም ይትታረቁ። እቺሪ ያሁን ሄርሜላ ብርሽን ነገሩ በእውነት ደስ ብለኛል። በጣም ነው የሚያምሩ። ደስ ይላል። ለማንኛውም እንደምረዳ እራሱ ግራ ተጋብቼ ነው ውዶቼ እንደዚህ የምለው እና፣ ሰላም ውዶቼ እንዴት ናችሁ? ደና ናችሁ? እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ይብዙ። እኔ ደህና ነኝ።